የመስቀል ደመራ በዓል እንግዲህ በውጭ ሀገራት ቱሪስቶች በተለይ በኢትዮጵያ በዚህ በመስከረም ወር መዳረሻ ከሆኑ በዓላት ውስጥ ነው። እኛም እዚህ መስቀል አደባባይ ተገኝተን እዚህ በዓል ለመታደም የመጡ የተለያዩ ሀገራት የውጭ አገር ዜጎችን አነጋግረናል። በዓሉ እጅግ በጣም የሚያምር ነው። በሰዎች መካከል ያለውን ፍቅርና አንድነት አይቼበታለሁ። በእምነታቸው ላይ ያላቸው ጥንካሬም ይታያል። እዚህ ተገኝቼ ይህን በማየቴ ክብር ተሰምቶኛል። የሚታዩት ትርዒቶች ውበት፣ የአቀራረብ ሁኔታቸው ምንም ያልተዛነፈ መሆኑ አስገርሞኛል። ወደ ኢትዮጵያ ስመጣም ሆነ በዚህ በዓል ሳተፍ የመጀመሪያ ነው። ስለ በዓሉ የተወሰነ መረጃ ነበረ፣ ግን በዚህ መጠን የሚያምር ይሆናል ብዬ አልጠበቅኩም። በጣም ብዙ ህዝብ ነው ያለው፣ ድባቡ በጣም ያምራል፣ ወድጀዋለሁ። ወደ ኢትዮጵያ የመጣሁት ለመጀመሪያ ጊዜ ነው። እዚህ የደረስኩት ከሁለት ሳምንት በፊት ነው። በዓሉ የሚደንቅ ነው። በጣም ብዙ ህዝብና የሚያምር የአለባበስ ሁኔታ ያላቸው እንደዚሁም ጃንጥላ ያዙ የቤተ ክርስቲያን ወጣቶችን አይቻለሁ፣ የሚቀርቡ ዝማሬዎችን እንደዚሁ። ሁሉም ነገር ማራኪ ነው። የመስቀል ለምራ በዓልን የሚያደምቁ እንግዲህ የተለያዩ ሃይማኖታዊ ትርጓሜ ያላቸው ትርኢቶች ይከናወናሉ። እነዚህ ትርኢቶችም በተለይ ደግሞ ከውጭ ሀገራት ለሚመጡ ጎብኚዎች ቀልብን ሳቢ ናቸው። ከዚህ ቀደም እንደዚህ አይነት ዝማሬ ሰምቼ አላውቅም። ትናንትና ሰንበት ተማሪዎች ልምምድ ሲያደርጉ ተገኝቼ የመመልከት እድል ነበረኝ። በጣም ደስ የሚል ነው፣ ልብን የሚያቀልጥ አይነት ስሜት አለው። እንደዚህ አይነት ዝማሬዎች ስሰማ ለመጀመሪያ ጊዜ ነው። ደስ የሚል ስሜት አለው። በተለይ የዘማሪዎቹ እንቅስቃሴ በጣም የሚስብ ነው። ደማቅ የሆኑ አልባሳቶቻቸው ደግሞ ለበዓሉ የበለጠ ውበት የሰጡ ይመስለኛል። ብዙ ፎቶዎችን አንስቻለሁ። ወደ ሀገሬ ስመለስ ለሰዎች ማሳየት እፈልጋለሁ። በጣም ደስ ይላል። ሰዎች ከየ አቅጣጫው ሲመጡ እየተመለከትኩ ነበር። በጀርመንም ተመሳሳይም በዓል አለ። ክረምቱ መውጫ ላይ የሚከበር ሲሆን እንደናንተ ደመራ አይነት ነገርም አለው አዲስ ቀን ሊመጣ ነው እያለ ሁሉም ሰው ደመራውን ከቦ መጪውን ቀናቶች ይቀበላል። ሰምቲንግ ኒው ኢዝ ጎይንግ ቱ ስታርት ኤንድ ለስ ጆይን ሃንድስ ኤንድ ሰለብሬት ዘ ኒው ዋት ኢዝ ካሚንግ